ሰላም ሰላም፣ እንዴት ናቸው የኢትዮሃሁ ቤተሰቦች? ኢትዮሃሁ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርታችን በኦንላይን እናስተምራለን። በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያ አማራጮች በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ማንኛውን ትምህርቶች እናስተምራለን። መማር የምትፈልጉ ልጆች ቪዲዮ ላይ ባስቀመጥ ነው ስልክ ወይም ዲስክሪፕሽን ላይ ባስቀመጥ ነው ስልክ ወይም ሊንኮቻችን ይደውሉልን ሀሎ ይበሉን ይማሩ። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። እሺ በዛሬ ትምህርታችን ደግሞ ይጀላቸው የመጣውትኝ የአማርኛ ፊደላት ቃላት ምስረታ በአማርኛ ፊደላት፣ በመጀመሪያ በመጀመሪያ ፊደሎች ቃላት ምስረታ ይሆናል። እንግዲህ ባለ ሶስት ባለ ሶስት ፊደላት ነው ቃላት እየመሰረትኩ ይጀላቸው የመጣሁትኝ። ከዚህ በተጨማሪ ደግሞ ለዚህ ቻናል አዲስ የሆናችሁ ደግሞ ልጆች ደግሞ ሸር፣ ላይክ፣ ሰብስክራይብ እያደረጋችሁ ለቻናሉ ቤተሰብ እንድትሆኑ እላለሁኝ። እንግዲህ ወደ መጀመሪያ ፊደላችን ስንሄድ ቃላት ምስረታችን ስንሄድ መጀመሪያ ላይ እንግዲህ እንደምታያቸውም ሁሉም በመጀመሪያ በመጀመሪያ ፊደሎች ነው እየተጻፉት። እነዚህን እንግዲህ መጀመሪያ ላይ የሚታውቋቸው የመጀመሪያ ፊደሎችን ስለሆነ በመጀመሪያ ፊደሎችን የጀላቸው ይመጣቸው የመታሁት። ወደ መጀመሪያው ስንሄድ እቺ ማነች? በ፣ እቺ ለ፣ እቺ ጠ፣ አንድ ላይ በለጠ፣ በለጠ። እቺ ማነች? ነ፣ እቺ ገ፣ እቺ ረ፣ አንድ ላይ ነገረ፣ ነገረ። እቺ ማነች? ሰ፣ እቺ መ

እቺስ ማነች ሸ እቺ ለ እቺ መ ሸለመ ሸለመ እች ማናት መ እች ራ እች ጠ አንድ ላይ መረጠ መረጠ እሺ እቺ ማነች ገ እች ረ እቺ ፈ አንድ ላይ ገረፈ ገረፈ እሺ እቺስ ማነች ፈ ይቺ ፀ ይቺ መ አንድ ላይ ፈጸመ ፈጸመ ብላችሁ ታነባላችሁ ማለት ነው ፈጸመ እሺ ይችኛዋዝ ዘ ከዛ በ ከዛ ነ አንድ ላይ ዘበነ ዘበነ ዘበነ እሺ ይቺ ማነች ነ ይቺ ገ ይቺ ደ አንድ ላይ ነግ ገደ ነገደ፣ ነገደ። እሺ ይቺኛዋስ ማነች? ታ ከዛስ ረ ይቺ ፈ ተረፈ፣ ተረፈ። እሺ ይቺ ማነች? ረ ይቺ ፈ ይቺ ደ አንድ ላይ ረፈደ፣ ረፈደ። እሺ ይቺ በ ይቺ ተ ይቺ ና

እቺ ላ እቺ ላ አንድ ላይ ዘለለ ዘለለ። እሺ፣ እቺ ደ እቺ ራ እቺ ጀ አንድ ላይ ደረጀ ደረጀ። እሺ፣ እቺ ማነች ተ ነች እቺ መ እቺ ቸ አንድ ላይ ተመቸ ተመቸ። እቺ

አንድ ላይ ቀበጠ ቀበጠ። እሺ እቺ ሰ ከዛ ረ እቺ ዘ አንድ ላይ ሰረዘ ሰረዘ። እሺ እቺ ማን ጸ እቺ ለ እቺ የ ጸለ ጸለ። እቺ ፈ እቺ ረ እቺ መ ፈረመ ፈረመ ፈረመ። እሺ እንደዚህ እያደረጋችሁ አማርኛን በቀላሉ መልመድ ትችላላችሁ። እንዲሁም መጀመሪያ ላይ የምታውቋቸው የመጀመሪያ ፊደሎችን ስለሆነ በመጀመሪያ ፊደሎች መጀመሪያ ቃላት መመስረት ከዚያ እያላችሁ በሁለተኛ በሶስተኛ እያላችሁ በሁሉም በሂደት ስቴፕ ባይ ስቴፕ በዚህ መንገድ ከሄዳችሁ በአጭር ጊዜ ጥሩ ውጤትና ጥሩ ለውጥ ማግኘት ትችላላችሁ። ለዛሬ የነበረን ትምህርት ይህን ይመስላል። እንዲሁም ደግሞ በኦንላይን መማር ለምትፈልጉ በኢሞ፣ በዋትስአፕ፣ በቴሌግራም በየትኛውም